ሰላም ሰላም ጓደኞች እንዴት ናቸው? ዛሬ ከባለፈው እየቀጠለ የማትሪክስ ትምህርት እንማራለን። ዛሬ ደግሞ የምንማረው የማትሪክስ አይነቶችን ነው። ታይፕስ ኦፍ ማትሪክስ ብለን እንማራለን። የተለያዩ አይነት የማትሪክስ አይነቶች አሉ። እዚህ ጋር ጽፌ አስቀምጬ ያለውኝ፣ መጀመሪያ የምንመለከተው እንደዚህ ወደ ጎን የተጻፈ የማትሪክስ አይነት ነው። ቀጥሎ ወደ ታች እንደዚህ የተጻፈ ነው። ከዛ በኋላ እንደዚህ በአራት ማዕዘን ተደርጎ ደግሞ የተጻፈ አለ። በሚቀጥለው ደግሞ በእንደዚህ አይነት እኩል በሆነ አራት ማዕዘን ደግሞ የተጻፈ አለ። ከመጀመሪያው እንጀምራለን። እንደዚህ የተጻፈው ባለፈው እንደነገርኳቸው ኤም እና ኤን ብለን ስም እንደጠራ ነው። ይሄኛው ሮው፣ ይሄኛው ኮልመን ነው ብለን እንደተማር ነው። ይሄኛው አንድ በሶስት የሆነ የማትሪክስ አይነት ነው። አንድ ሮ አለው፣ ሶስት ኮለመን አለው። አንድ ሮ ብቻ ስላለው ምን ተብሎ ይጠራል? ሮ ማትሪክስ ተብሎ ይጠራል። ይሄኛው ደግሞ ወደ ታች ብቻ ነው ያለው፣ ወደ ቀኝ ብዙ የለውም። ስለዚህ ሶስት በአንድ ነው። አንድ ሁለት ሶስት። ስለዚህ እሱን ኮለመን ማትሪክስ ብለን እንጠረዋለን። ሮው ከኮለመኑ ይበልጣል። ሶስት በአንድ ነው። ይሄኛው አንድ በሶስት ነው፣ የዚህኛው ተቃራኒ ነው። ይሄኛው ኮለመን ማትሪክስ ተብሎ ይጠራል ሌላኛው ደግሞ ቅድም እንደነገርኳችሁ የአራት ማዕዘን አይነት ማትሪክስ ነው ይሄኛው ደግሞ ሁለት በሶስት ሁለት ሮ ሶስት ኮለመን አለው ሁለት በሶስት ነው ይሄኛው አራት ማዕዘን አይነት ማትሪክስ ወይም ሬክታንጉላር ማትሪክስ ተብሎ ይጠራል የመጨረሻው ደግሞ ምን አይነት እናያለን ሁለቱም እኩል የሆኑ እዚህ ጋር ሁለት በሁለት የሆነ ማትሪክስ ነው። ይሄኛው ደግሞ ስኩዌር ማትሪክስ ተብሎ ይጠራል። እነዚህ ደግሞ ግዴታ አንድ በሶስት ሶስት በአንድ ሆነው መገደብ የለባቸው። ሊረዝሙ ሊያጥሩ ይችላሉ። ይህም ሊረዝም ሊያጥር ይችላል። ግን ስናስረዝምና ስናሳጥር ወደ ሌላኛው አይነት የሚመጣ ከሆነ ስሙ ይቀየራል። ይህን ካሳጠርኩት ሁለቱም እኩል ከሆኑ ስኩዌር ማትሪክስ ይባላል። ለምሳሌ ስለዚህ ይህን ሳናበላሽ ቁጥሮቹን ሳናበላሽ እነዚህ የተለያዩ አይነት ሆነው ማስረዘምና ማሳጠር እንችላለን። ይህኛውን ካሳጠርን ሁለት በሁለት ካደረግነው ስኮር ማትሪክስ ይሆንብናል። ሌላ ነገር ደግሞ ማወቅ ያለብን ስኮር ማትሪክሶች ግዴታ ሁለት በሁለት ደግሞ መሆን የለባቸውም። ልክ እንደነዚህ ማለት ነው። ይህም ሶስት በሶስት ሊሆን ይችላል። አራት በአራት ሊሆን ይችላል። ሮው እና ኮለመኑ እኩል እስከሆነ ድረስ ይሄ ነገር ስኮር ማትሪክስ ይባላል። ስለዚህ ሮ ማትሪክስ የሚባል አለ። ይሄኛው ነው። ኮለምን ማትሪክስ እንደዚህ ወደታች። ሬክታንጉላር ማትሪክስ አራት ማዕዘናዊ። ይሄ ደግሞ ሁሉም እኩል የሆኑት ስኩዌር ማትሪክስ ይባላል። ሌላ የምናየው ነገር ስኩዌር ማትሪክሶች ስር የተለያየ አይነት ደግሞ ማትሪክሶች አሉ። ለምሳሌ አራት አይነት ማትሪክሶች አሉ በስኩዌር ማትሪክስ ስር። አንዱ ለምሳሌ ስኩዌር ማትሪክስ ዲያጎናል ማትሪክስ ሊሆን ይችላል። ስኩዌር ማትሪክስ ስካለር ማትሪክስ ሊሆን ይችላል። ስኩዌር ማትሪክስ ኢደንቲቲ ሊሆን ይችላል። ዜሮ ማትሪክስ ሊሆን ይችላል። እነዚህ ነገሮች ደግሞ አስረዳችኋለሁ። ዲያጎናል ማትሪክስ ማለት ምን ማለት ነው? ስኩዌር ማትሪክስ ነው፣ ልክ ነው። ግን አንድ መለያው ምንድን ነው? ዜሮ አለው ውስጡ። የሁሉም መለያ ነው ዜሮ አላቸው ውስጡ ስኩዌር ማትሪክሶች ግን ዜሮ ያልሆነው ቦታ ሌላ ቁጥር መሆን አለበት። ከዜሮ ውጭ የሆነ ቁጥር መሆን አለበት። ስካለር ማትሪክስ የሚባለውም ስናይ ዜሮ አለው ውጭ ግን ከዜሮ ውጭ የሆኑ ቁጥሮች ግዴታ አንድ አይነት መሆን አለባቸው። በዚህ ምክንያት ስካለር ማትሪክስ ተብሎ ሊጠራ ይችላል። አይደንቲቲ ማትሪክስ የሚባል ደግሞ አለ። ዜሮ ያለው ውስጡ ከዜሮ ውጭ ያሉት አንድ አይነቶች ሆነው ግን ቁጥራቸው አንድ ቁጥር ነው መሆን ያለበት በዛ ምክንያት አይደንቲቲ ይባላል። ዜሮ ማትሪክስ የሚባል ደግሞ አለ። እሱ ደግሞ ሁሉም ዜሮ ናቸው፣ ይህ ነው መለያቸው። ከዛ በተረፈ ስኩዌር ማትሪክስ ናቸው። ይህ ስኩዌር ማትሪክስ ማለት መጀመሪያ እንደተመለከት ነው ሁለቱም ኤም እና ኤን እኩል የሆኑት ማለት ነው። እነዚህ ሁሉ ምስል ሁለት በሁለት ሁለት በሁለት ሁለት በሁለት ሁለት በሁለት ናቸው። ይሄ ግዴታ አንድና ዜሮ ነው መሆን ያለበት። እነዚህ ከዜሮ ውጭ የሆኑን እኩል፣ ይሄ ከዜሮ ውጭ የሆኑን የተለያዩ፣ እነዚህ ደግሞ ሁሉም ዜሮዎች ናቸው ማለት ነው ግዴታ ሁለት በሁለት መሆን የለባቸውም። ለምሳሌ ሶስት በሶስት ሊሆን ይችላሉ። አራት በአራት ሊጨምሩ ይችላሉ። ግዴታ ሁለት በሁለት መሆን የለበትም። ይሄ ለምሳሌ ሶስት በሶስት ነው። ከዛ መመልከት ትችላላችሁ። እነዚህ ቁጥሮች የተለያዩ ናቸው። አንድ አይነቶች፣ አንድና ዜሮ ብቻ። ይሄኛው ደግሞ ዜሮ ብቻ። ስለዚህ ይህንን ዛሬ የተመለከት ነው። በአጭሩ ቶሎ ልገምላችሁ፣ የማትሪክስ አይነቶች፣ ሮ ማትሪክስ የሚባል አለ፣ እንደዚህ አይነት አንድ በሶስት ሶስት በአንድ ሲሆን ወደታች ብቻ ኮለማን ማትሪክስ ይባላል። በተረፈ ሌላኛው ሬክታንጉላር ማትሪክስ፣ አራት ማዕዘናዊ የተለያዩ ቁጥሮችን የአራት ማዕዘን አይነት የሆነ ይሄኛው ደግሞ ሁለቱ እኩል የሆኑ ሁለት በሁለት፣ ከዛም በላይ ሊሆን ይችላል። በስኩዌር ማትሪክስ ስር ደግሞ እንደዚህ አይነት አራት ማትሪክስ አይነቶች ደግሞ አሉ፦ ዲያጎናል፣ ስካላር፣ አይደንቲቲ፣ ዜሮ ማትሪክስ። ዲያጎናል ሁለቱ የተለያዩ ሆነው የቀረው ዜሮ። ስካላር ሁለቱ አንድ አይነት ሆነው የቀረውም ዜሮ ሲሆን፣ ይሄ ደግሞ አንድና ዜሮ ብቻ ሲሆን ከዛ ዜሮ ብቻ ሲሆን ከዛ በሁለት መሆን የለበትም፣ ከዛ በላይም መሆን ይችላል። በዚህ የዛሬ ትምህርታችን ይሄ ነው። የቤት ስራ ደግሞ ሰጣችኋለሁኝ። እነዚህ ስማቸው ምንድን ነው የሚለውን የቤት ስራ ሰርታችሁ ከታች ትጽፋላችሁ፣ መልሱን ትጽፉልኛላችሁ ማለት ነው። ይሄ ስንት በስንት እንደሆኑ ለምሳሌ ልክ የቅድሞ የምና የምና ኢኑ ሲባል የእነዚህ ስሙ ምን እንደሆኑም ትጽፉልኛላችሁ ስማቸው ደግሞ ምን እንደሆነ በተማርነው መሰረት ትጽፉልኛላችሁ ማለት ነው። ስለተከታታችሁን ያመሰግናለሁ። በሚቀጥሉት ትምህርት እስከምንገናኝ ድረስ እነዚህን አጥኑ። ከዛ በኋላ የሚቀጥለውን ትምህርት ደግሞ ይዤላችሁ እመጣለሁ። አመሰግናለሁ። ቻው